ዩቲዩብ ለመጀመር የሚያስፈልጋችሁ እነዚህ አራት ነገሮች ብቻ ናቸው። በዛሬው ቪዲዮአችን ዩቲዩብ ለመጀመር የሚያስፈልጉ ነገሮችን እንመለከታለን። ውድ ካሜራ፣ ትልቅ ፒሲና አሪፍ ስልክ አያስፈልጋችሁም፣ ባላችሁ ነገር መጀመር ትችላላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ን ቪዲዮ ላይክ በማድረግ ቀጥታ ወደ ሀሳባችን እንሄዳለን። አንደኛ፣ ዩቲዩብ ለመጀመር የሚያስፈልገን ነገር ስልክ ወይም ኮምፒውተር ስልክ ወይም ኮምፒውተር ስላችሁ ስልክ ብቻ ወይም ደግሞ ስልክ ሳይኖራችሁ ኮምፒውተር ሊኖራችሁ ይችላል። እንደየ እንደናንተ ይወሰናል። ስልክ ካላችሁ፣ ኮምፒውተር ብቻ ካላችሁ፣ ሁለቱ ካላችሁ ዩቲዩብ መጀመር ትችላላችሁ። በዚህ ጊዜ የሚያስፈልጉት ስልክ ወይም ኮምፒውተር ናቸው ዩቲዩብ ለመጀመር ማለት ነው። እነዚህ ነገሮች ካላችሁ ቀጥታ ዩቲዩብ መጀመር ትችላላችሁ ማለት ነው። ሁለተኛ ዩቲዩብ ለመጀመር የሚያስፈልግ ነገር ስለ ዩቲዩብ መረዳት ወይም መማር ይሆናል። ይህ ማለት ስለ ዩቲዩብ ምንም ነገር ሳንማር ስልክ ኖሯችሁ ወይም ኮምፒውተር ኖሯችሁ ስለ ዩቲዩብ ምንም ማታውቁ ከሆነ ትርጉም የሌለው ነገር ነው የሚሆነው። ምክንያቱም ስለ ዩቲዩብ መማር አለባችሁ። ስለ አልጎሪዝም፣ ስለተለያዩ ነገሮች ስለ ዩቲዩብ ካልተማራችሁ ስልክ ይሁን ኮምፒውተር አሪፍ ስልክም ቢሆን አሪፍ ኮምፒውተርም ቢሆን ስለ ዩቲዩብ እውቀት መኖር አለበት። በሶስተኛ ደረጃ ያስቀመጥኩላችሁ ኒች መምረጥ አለባችሁ ወይም የምትሰሩትን ጽንሰ ሀሳብ መወሰን አለባችሁ። ስለዚህ ሙሉ ነገር አውቃችሁ የምትሰጡትን ነገር አለማወቅ አለመምረጥ ደግሞ አይኖርባችሁም። ምክንያቱም እናንተ የምትፈልጉት አይዲያ ልትሰሩ ይገባል። ምክንያቱም ኋላ ላይ ማቆማችሁ ስለማይቀር ለምሳሌ ስለ ቀልድ የምትሰሩ ከሆነ ቀልድ የሚመቻቹ ከሆነ ወይም ደግሞ ይህን ቀልድ ዘላቂ የምታደርጉት ከሆነ ስለ ቀልድ መስራት፣ ስለ ዜና ደግሞ የምትሰሩ ከሆነ ዜና ሪአክሽን እና የተለያዩ ነገሮችን በመስራት እናንተ የምትፈልጉትና ዘላቂነት ያለው ነገር ቢሆን የተሻለ ይሆናል። ስለዚህ ኒቻችሁን በሚገባ መምረጥ ይኖርባችኋል። የመጨረሻውና ወሳኙ ዩቲዩብ ለመጀመር የሚያስፈልጋችሁ ንጥረ ነገር ቀጣይነት ያለው ወይም ዘላቂነት ነው። ይህን ቀለል አድርጋችሁ ማየት የለባችሁም። የምትሰሩት አይዲያ ምንም ይሁን ምን ቀጣይነት ከሌለው ምንም ትርጉም አይኖረውም። ዩቲዩብ እናንተ የምትለቁበትን ቀንና ሰዓት ይፈልጋል። ስለዚህም እናንተ ቪዲዮ የምትለቁበትን ቀንና ጊዜ በመወሰን ቀጣይነታችሁን ማጠናከር ትችላላችሁ። የዛሬው ቪዲዮ በጣም አጭር እንደሆነ ግልጽ ነው። ምንም ቢሆን ደግሞ የተወሰነ እውቀት ሊሰጣችሁ ይችላል ብዬ በማሰብ ነው። በቀጣይ ደግሞ እጅጉን በሚገርሙ ቪዲዮዎች እንመለሳለን። በጌሚንግም በትምህርታዊም ዓለምንም እየዞርን እንመለከታለን ማለት ነው። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህ ቪዲዮ ለሌሎች አጋሩላቸው። ወደፊት በዚህ ቻናል በጣም ብዙ ነገር እናያለን ማለት ነው። በቀጣይ በጠቃሚ ቪዲዮ እስከምንገናኝ ሰላም ቆዩ።